ከሰሰኝ። ክስ የመሰረተው እራሱ ነው። ፍርድ ቤት ላይ ያሳወቅኩ ልጆቹ ፍርድ ቤቱ ለሬ እንዲሆኑ የሞግዚትነቱን ሰጠ። እሱ ጋር ፍቹን ከፈጸመም በኋላ በምንም መልኩ አልጠየቅኩትም፣ አልተናገርኩትም፣ በህይወቱም ገብቼም አላውቅም። በወጣው ፎልስ ዶክመንትን ያለው ዋሽቶን የወጣው ከገር መጀመሪያ እንደተናገርኩት። ስለዚህ በውስጥ በኩል ያናገሩኝም አለ የጀመርኩትን መንገድ አለ ሪፖርት ለልጆቹ ያልሆነ ህይወት ከዚህ በኋላ ለሱም እንዲሆኑ አልፈልግም። ሁም ደግሞ እና አላዝንብህ ታውቃለህ፣ ምንም ብታረግ አላዝንብህም አንተ ምክንያቱም የአባት ፍቅር ፍለጋ ነው ዋጋ የከፈልከው አንተ ዋጋ ከፈልክ፣ እኔም ዋጋ ከፈልኩ፣ ሁለታችንም ነው ዋጋ የከፈልነው እንዳትወጣርግናም ብላ እህቱና ደወለችልኝ። ከዛ በኋላ እሺ ብዬ ጓደኛዬ ነበረ በጓደኛዬ ስልክ ደወልኩኝና በሳል ስልክ ነበረኝና ዝም ብለህ እንዳትወጣርጋትና ሪከርድ ግን አድርገው ብላኛለች። እህቱ እሺ አልኩኝና እንዳትወጪ ሚዲያ ላይ የምትወጪ ሆነ እኔ ምወጣለሁ ምናምን ነገር ብዬ ሪከርድ አረኳት። ከዛ እንላኩላቸው ያንን ግን እንደዛ አርጋ ያለችኝ በአባቴ ሳይሆን እህቱ ናት። ሁን እድል አሳልፎታል። ለኔ ፈርሞ ይስጠኝ ትኬት ብቻ ነው የምጠይቀው። የልጆቹን እድል ለምን ያበላሽባቸዋል? ሰው ለጎረቤት ስፖንሰር ሆኖ ለጉዲ ፈቻ ልጅ የሆነ ነገር አድርጎ ልጆቹን ጥሩ ኑሮ እንዲኖሩ ጥሩ ትምህርት እንዲያገኙ ያደርጋል እንጂ ለልጆቹ ጠላት አይሆንም። ስለዚህ እኔ ቡቡዬን ውጣና ተናገር ብዬ እንድ ሊያስገደደኝ ደግሞ ቡቡዚ መጥቶ እንዲናገር ለአንቼ ላከልሽ ቮይሶች እያደረገ ያለው በሆነ ነገር ደግሞ ድጋሚ ያታለው ልጆቼን ሌላ ውስጥ እንዳያስገባብኝ ስለፈለግኩኝ ነው። ቤቢ መታየት ካለበት አለበት ብለሽ ካልሽ ብቅ ብሎን ያጠገቢ ስላለ አሁን ፊቱን አሳይቱልን አንደር ኤጅ ነው ትንሽ ስለሆነ የነሱን እኔ ቡቡ ራሱ ካሜራ ወጥቶ እንዲህ እንዲታይብኝ አልፈለግኩም ነበር እኔ አንድ ቀን የልጆችን ፎቶና ቪዲዮ ለቅቄ አላውቅም ግን አሁን አማራጭ ስላሳጣኝ ነው ቡቡ ወጥቶ እንዲናገር ያደረግኩት ስለዚህ በቃ ሀቡዬ አንቺ ጨምሪበት የምፈልገው ሲያትል ያሉ ሰዎች እንዲያግዙኝ ነው በውስጥ አግኙኝ ስልኬን ሀቡ ጋር አለ በዋትሳፕ መገናኘት፣ ማውራት፣ ማድረግ የሚገባኝን እንዳደርግ መንገዱን ምሩን። አንዲት የተጎዳች እናት የምታደርገውን መንገድ ነው። ይሄድ ካለሁት አግዙኝ። አምላክ አቡዬ አመሰግናለሁ በጣም አንቺ ስታረጊልኝ፣ እኔ ደግሞ ልናገር አሜሪካን ሀገር ሲያትል የምትኖሩ እቺ እናት ምን ማድረግ እንዳለባት ኤምባሲ ምን ምን ይዛ ሄዳ የት መክሰስ እንዳለባት ለልጆቿ ለምን ልጆቿ የመጀመሪያ ልጇ 18 ዓመቱ ነው። ሁለተኛ ልጇ 14 ዓመቱ ነው። ሁለቱም የራሱ ልጆች ናቸው። ሰው አንድ አባት 11 አመት አሜሪካን ሀገር ኖሮ ዜግነት ቀይሮ ልጆቹን አለመርዳት ልጆቹን ጊዜ አለመስጠት፣ ፍቅር አለመስጠት፣ አለማየት እንዲሁም አለመውሰድ ትክክል ነው ወይ? ልጆቹን የገዛ የወለዳቸው ልጆቹን ሳይወስድ የሌላ ሰው ልጅ የእህት ልጆች መጀመሪያ የራስ ልጆች አይቀድሙም? የእህት ልጆችን ለመውሰድ ፕሮሰስ ማድረግ የእህት ልጆችን ከሀገር ውጭ ወስዶ ዩኒቨርሲቲ በውድ እየከፈሉ ማስተማር ለልጆች ምንም ሳያደርጉ ይሄ ፌር ነው ወይ? እና የኢትዮጵያ ሕዝብ ፍረዱኝ። እኔ አስር ዓመት ልጆቼን መስዋዕትነት ከፍዬ አሳድጊ ያለው አሁን በመጨረሻ ሰዓት መጥቶ ልጆቼን ባዶ ተስፋ ሰጥቶ፣ ግን አንድም ነገር አላደረገላቸውም። እና የመጀመሪያ ልጄ 18 ዓመቱ ነው 21 ዓመት ሳይሞላው እስከ 21 ዓመት መሰሌ መውሰድ የሚቻለው እንዴት የልጆችን መብት እንዴት ላስከብርላቸው ብላ የልጆቿን መብት ለመጠየቅ ነው እቺ እናት የመጣችው። በጣም በብዙ ሽማግሌ በነፍስ አባት በብዙ አስጠይቃ አልቻለችም። መጨረሻ ሲሆንባት ነው ወደ ሚዲያ የወጣችው። አስር ዓመት ተሰቃይታ አስር ዓመት መስዋዕትነት ከፍላ ነው እዚህጋ የመጣችሁ እና እባካችሁ እናንተ ፍረዱን ብላ ነው። አሜሪካን ሀገር ሲያትል የምትኖሩ ሀበሾች ካላችሁ እባካችሁ ገብታችሁ ማድረግ ያለባት እዚሁ ጋር ንገሯት። የህግ ባለሙያ ካላችሁ ብዙ ዓመት እዛ ይኖራችሁ ምን ማድረግ እንዳለባት ከጉኗ መቆም እጭ አንዲት እናት አስር ዓመት መስዋዕትነት ከፍላ ልጆቿን አሳድጋ በመጨረሻ ሰዓት መጥቶ የልጆቿን በስነ ምግባር ታንጸው ያደጉ ልጅ አስተያየት አደረገለን። ቲክቶክ ዲስካውንት አድርጎ ማለት ነው አንድ ሺህ አልሞላችሁም። ተደርጎልናል። አንድ ዲስካውንት አደረገልን ቲክቶክ። እሱ ያሰበል ገባልን። አንድ እኔ እናንቺ ሚውት ማድረግ አለብን እንዳያስተጋባ ድምፅ። እሺ የሚል ነገር ስላለ እኔ እናንቺ ቡቡ፣ ሚውት ነህ አሁን? ሚውት አይደለሁ አሁን። ኮኔክሽን እያስቸገረ ስለሆነ ትንሽ ያ በጣም ያስቸግራል ኮኔክሽን። ጀሚላም ትናንትና እያስቸገራት ነበር። ስለዚህ አሁን አንተ ያለውን ነገር እንድትናገር ነው እውነታው። እዚህ ጋር እንትን ያለው ነገር ማማ እንዳለችው እንደሆነ ያው አስራ አንድ ዓመት ያክል ያው እንትን ምንም ያለችውም ነገር የለም ምንም ያለውም ነገር አልነበረም።

ማማ አዲስ አበባ መጣች፣ ምናምን ነገር ሚዲያ ላይ ልትወጣ ነው፣ ምናምን ነገር የሚባለውን ሰምተው ምናምን ነገር። እኔ ያኔ ጓደኝ ጋ ነበርኩኝ፣ ጓደኝ ጋ ቦሌ፣ ጓደኝ ጋ መኪና መኪያ ነበርና ያን እያሰራ ነበር። እና ደወሉልኝ ምናምን ነገር እና ወጣለሁ ያለች ነው ሚዲያ ላይ ምናምን ነገር፣ እናት ምናምን ነገር ሲሉኝ፣ እንዲህ ምን ነው ምናምን ነገር። አይ እንዳትወጣ አርጋት አሉኝ፣ እንደዛ አድርግ የምትለው ከዛ ልክ እንደዛ ትላለች። ብቻ ግን እኔ አላቅም ምን እንዳለ አባሴ የሚወስነው ውሳኔ አይመስለኝም፣ ሳስቡኝ

ማማ አንተን ተቀይሞ አይደለም እዚህ ጋር የመጣችው የደረሰባትን ነገር ፍትህ እንድታገኝ ሐቋ እንዲወጣላት ነው። አዎ እሱማ ልክ ነሽ። ያ እንዳለ ሆኖ እኔ ይቅርታ ልበል ብዬ ነው ብዙ ጊዜ። እሺ ስለዚህ ማማ የዛ ዕለት እዚህ መታ ጀሚላ የተናገረችውን ሁሉ ሰምተሃል። ያ ሁሉ ነገር እውነት ነው ሁሉም ለምን እኛ ይፈለግ ነው የነበረው እነሱ ፍሬና አብርሃም እዚህ ጋር ቀርበው እንዲናገሩ ነበረ ለምን ጀሚላ እዚህ ቤት መጣ ከሐስ ከፈ የደረሰባትን በእነሱ የደረሰባትን ነገር ስትነግር ከአንድ ወገን ሰምተን ከጎንሽ ልንቆም አንችልም። ማንጋ ሀቅ እንዳለ ስለማናቅ ሌላኛውም ወገን ይምጣ ብለናት ስልክ ቁጥራቸውን ሰታይ ለሶስቱም እኔ ዋትሳፕ ላይ ቮይስ አድርጌላቸው እባካችሁ ከእናንተም መስማት እንፈልጋለን ማን ጋር ሀቅ እንዳለ የምናውቀው ከሁለት ወገን ስንሰማ ነው፣ እና ተገኙ ብለን ይኸው ስንት ቀን ሙሉ ስንጠብቃቸው ነበር። ኦልሬዲ ዋትሳፕ ቮይሴን ሰምተውታል፣ ሁለት ራይት ሆኗል፣ ሲን ይላል፣ ሰው አይተውታል፣ ግን ምላሽ ሊሰጡ ፈቃደኛ አይደሉም። ሰው ሀቅ ካላቸው ጀሚላ ጋር ከሆነ ስህተት ያለው ለምን መጥተው ሀቃቸውን አይናገሩም? ለምን እዚህ ጋር መጥተው ሀቃቸውን ተናግረው ጀሚላ ከሆነች ተፋተኛ አንችነች ተፋተኛ ለምን አንላትም? ለምን አይገኙም? እዚህ ጋር ሀቅ ያለው ሰው ይመጣል፣ ሀቁን ያወጣል። ይህንን ነው እኛ እያለን ያለ ነው። እዚህ ጋር ቢመጡማ ደስ ኝ ግን ጭራሽ የሚመጡ አይመስለኝም። ምክንያቱም እነሱ ጋር ያለውን ነገር ያውቃሉ። ያውቃሉና የሚያደርጉትንም ነገር ስለሚያውቁ መተው እንደዚህ ፊት ለፊት ምን መተው የሚቀርቡ ጭራሽ አይመስለኝም። ምክንያቱም መተው እዚህ ጋር መዋረር እንደሆነ ያውቃሉ። እነሱ መቱም ባልመቱም ግን ያው መወራደች እኮ አይቀርም። እውነት መውጣቱ አይቀርም። አይበጠስም ሀቅ። ትሳሳል እውነት የሳሳል እንጂ አይበጠስም ሀቅ። ደግሞ አንድ ቀን ይወጣል። ሀቅ ይወጣል። እቺ አንዲት ሴት ላይ ተባብረው እነሱ ይህ ሁሉ በደል መፈጸም፣ ይህ ሁሉ ሰላሟን መንሳት፣ በህይወቷ ጣልቃ ገብቶ ትክክል አይደለም። ሁላችንም ሁሌም ከተበዳይ ጎን እንቆማለን፣ ለሀቅ እንቆማለን። ጀሚላ አንቺ ጋር ያለውን ነገር ተናገረች። ዋትስአፕ ገባልኝ ከእነሱ ከሆነ ሊሆ አይደለም፣ ከእነሱ አይደለም። እሺ፣ ጀሚላ ምን እንደሚደረግና ምን ማድረግ እንዳለብን፣ ምን እናድርግ? ብዙ ንግግር አይችልም እነሱ በጣም በሚገርመኝ ልጅ በጣም ደግሞ በጣም ነው አከብር። አድገህልኛል፣ እንደዚህ ሁነ ወጣ ሆነ ስላየሁ ደስ ብሎኛል። አላህ ይጠብቅህ፣ ሁሌም አላህ ይጠብቅህ። ልፋቴ ድካሜ ሁሉ መን አልቀረም አለህልኝ። ሁሉም ነገር ቢደርስብኝም አንተ ስላለህ ብቻ ነ ይደስተኛል። ሁሌም አይኔን እማልጠግብህ ልጄ፣ መጀመሪያ አብሮ አደጌ ጓደኛዬ፣ ሁሉም ነገር ኒህንለች ኩራቴ። አሁን ደሞ አኮራኸኝ። እኔን ሲነኩብህ እንደማትደራደርብን ያቃለው። አልተቀየምኩም። ኢንሻላህ ከዚህ በኋላ እኛ ይሆናል ሀውዬ ሲያትል ላይ ለሚኖሩ ለሚያውቁት ኤቭሪቲንግ ፎቶ እንዲለጠፍልኝ ይፈልጋለሁ። አንቺም ለጥፊው፣ እኔም በፔጅ ለጥፋለሁ። የአንቺ ቤተሰቦች በሙሉ ባለበት ቦታ ቢያንስ ለእኔና ላለፈብኝ ዋጋ መክፈል ያለፈውን፣ በእርግጥ ዋጋ መከፈል አስር ዓመት ቀላል አይደለም። የአንድ ልጅ ወልዶ ማሳደጊያ እድሜ ነው እና ያንን ዋጋ የከፈልኩበትን ዋጋቸውን ልጆቼ ማግኘት የሚገባቸውን ክብር ማግኘት የሚገባቸውን ቦታ የቀማቸውን ሁሉ እንዲመልስላቸው ፈልጋለሁ። ለልጆች ያልሆነ ነገር ለማንም ቢሆን እንዲሆን አልፈቅድም። ከዚህ በዝርዝር እንድታስረጅና ለምሳሌ እኔ ፎቶን ለጥፍ ቪዲዮ ስሰራልሽ ምንድነው እንድልልሽ ምትፈልግ እዛ ቪዲዮ ላይ መተህ ምላሽ ስጥ ነው? እንደዚህ እንደዚህ እንደዚህ አድርግ ምንድን ነው ኤግዛክት የምትፈልግ? ልጆች ይህን ጉዬ እንደምታየው አድጓል፣ አስራ ዘጠኝ ዓመት እየሆነው ነው። ሰርቶውም ማድረግ ይችላል። የሰው ልጅ የጎረቤት ልጅ የጉዲፈቻ ልጅ ወስዶ አሜሪካን ሀገር ያኖራል። አይደለም አሜሪካን ሀገር፣ የትም እንኳን የወለደው ልጁ ልጆቼን በክብራቸው ሊገባቸው ሊኖሩ የሚገባቸውን ሕይወት እስከሰራ ድረስ እሱ ለልጆቹ ማኖር የሚገባውን ሕይወት ማኖር ግዴታ አለበት።

ስለዚህ እንደ ህግ የአሜሪካ መንግስት የሰጣቸውን መብት ይስጣቸው። ያንን ማድረግ ካልቻለ ግን ክርስትናም ደግሞ አይደለም ይሄ። ምክንያቱም ቡቡና ቤቢ በህይወት እያሉ የሌላ ሰው የእህቱ ልጅ ፕሮሰስ ጀምሮላታል። እህቱ ልጅ እኔ ጥያቄ አለኝ። ጀሚላ አንዴ ይቅርታ፣ ጥያቄ አለኝ። የዛሬ አስር ዓመት ባለቤትሽ አንቺ ሚስቱ እያለሽ እንደሌለሽ በህይወት እንደሌለሽ ወይም በቃ እንዳልተፈጠርሽ ቆጥሮ ሲንግል ነኝ ብሎ ዲቪሲ ሞላ እና ሲደርሰው ኦልሬዲ ገና ሳይሄድ አንቺ ታውቂያለሽ። የዛን ጊዜ ለምን አላከሸፍሽም? ጉዳዩም ትቺ ነበር እኮ አለው ሚስቱ ባለትዳር ነው ብለሽ እኮ ማስቆም ትች ነበር። ለምን የዛሬ አስር ዓመት አላስቆምሽም? ይሄን ጉዳይ ያላስቆምኩበት ዋናው ምክንያት የበዛን ሰዓት ላይ ለልጆቹ የነበረውን ነገር አውቃለሁ። ምናልባት ስራ ማጣቱ እንጂ ክፉ ሰው ሆኖ ነው ብዬ አላመንኩም። ተቸግሮ ኢትዮጵያ ላይ ዝም ብሎ ከሚኖር እድሉ ከደረሰው ሂዶ አንድ አባት መቼም በዚህ ደረጃ ይጨክናል፣ አስር ዓመት አስራ አንድ ዓመት ይጨክናል ብዬ አላሰብኩም። ይሂድ፣ ይህ ስራ ይቀየር፣ ለልጆቹም ጥሩ አባት ይሁን ብዬ ነው። ህይወቱን ቢቀይር እኔ ምቀኛ መሆን አልፈለግኩም ለዛ ነው የፈቀድኩት። በጣም ጥሩ። ይሄ ደግነትሽን መልካምነትሽን ያስቅንነትሽን ያሳያል። እና በዛን ሰዓት ግን አንቺን ደብቆሽ ሲንግል ነኝ ብሎ ሞልቶ በሰማይ ሰዓት ግን ፍች ፈጽመሻል፣ ኦሬዲ ተፋታችሁን? የሄደው አይደል ፍች ፈጽሚያ፣ የዛን ጊዜ ነው የፈጸምሽው? ከሄደ በኋላ አይደለም ከመሄዱ በፊት ነው የፈጸምሽው ፍች ከመውጣቱ በፊት ፕሮሰሱን ከማሳግድበት እኔን ይፍታኝ እና ይውጣ ከሀገር ብዬ ነው የተፈታሁት፣ ከዛ በፍርድ ቤት። አሁን ግን የአሜሪካ ሕግ እንኳን የሰጠኝ መብት አልተጠቀምኩበትም። አሁን ግን እጠቀምበታለሁ። ያ ነገር ሆኖ ከማየት እንደዚህ ሚዲያ ላይ መ እኔ ጉጉም ባይነታ ወደሌና ቢያስ አይውሰድ ግን ልጆቼን መንካት አይችልም። ያንን ባያደርግ ኖሮ ምናልባት ባለበት እንዲቀጥል እፈልግ ነበር። አንድ ቀን አባትና ልጅ አንድ ሲሆኑ የሚሆን ነገር ነው። አሜሪካ ጀነት አይደለም። ልጆቼ እኔ ጋር ቢኖሩና እንዳውም በስብዕናቸው በባህርያቸው እንደ እናት አንጭ ማሳደግ ነበር መፈልገው። አልሐምዱላህ አድርጌዋለሁ። አሁን ግን አድጓል። የከለከለው በክፋት ነው፣ ያድርግለት። ለቡቡም ለቤቢ ቤቢ አንደሬጅ ነው። ያንን ማስተካከል ካልቻለ ግን እኔ መሄድ የሚገባ ቦታ ድረስ እሄዳለሁ። ሲያትን ላይ ያሉ አብረውት የሚሰሩ እንዲያግዙኝ የአንቺ ቤት ያንቺ ቤተሰብ ብዙ ናቸው፣ በመላው ዓለም አሉ። እነሱ ያግዙኝ። አሁን ይዤ ከመጣሁት ዓላማ ጋር የሚያግዙ ሰዎች ፈልጋለሁ። ምክንያቱም እኔ ለስምንት ወር ስራ ፈትቼ የተንከራተትኩት በእነሱ የተነሳ ነው። እሱ ብር ስላለው ነው ይህን ሁሉ ያደረገብኝ። አሁን ሰርቶ ብር ሰብስቦ ይዞ መጥቶ እኔም ለሰማ እንዲህ ስትሉ አይቻለሁ እና ያንን ነገር እንዲደረግ ነው። በቃ ፎቶን በውስጥ ልክልሻለሁ። ይሄት እና የወንድሙ ተጨምሮ ይለቀቃል። ሲለቀቃል ደስ ይለኛል። ካልሆነ ግን ዩቱብ አለኝ። በዩቱብ ቻናሌ በራሴ ፔጅ የልጅቱ የእህቲቱ ልጅ ሁሉ አምትቀረኝ አይመስለኝም። የሁሉንም ለቅቄ ምክንያቱም የልጄን ህይወት ልጄን መማር የሚገባውን ህይወት የሰው ልጅ ሲያስተምር እያየሁ ዝም አልልም። ከዚህ በኋላ ቡቡን መውሰድ ሲችል ሳሊን እንዲወስድ አልፈቅድላትም። ማስቀደም ጀሚላ፣ ትክክለኛ ጉዳዩ የሚመለከተው አባታቸው ስለሆነ እህትና ወንድም ፎቶ አንለጥፍም። የሰሩት ነገር ትክክል አይደለም። በሰው ትዳር ጣልቃ መግባት፣ ኢቨን ከተፋታችሁ በኋላ እናንተ ተከባብራችሁ በርቀት ልጆቻችሁ ማሳደግ እየቻላችሁ ወንድምና እህቱ እንዲመሩት የፈቀደላቸው እሱ ነው። አይምሮ እንዲቆጣጠሩ እንዲመሩት የፈቀደው እሱ ነው። እሱን ነው መውቀስም መተቻትም የምንችለው እኛ ሁላችንም፣ እሱን ነው። ወንድምና እህት የወንድም ልጅም የእህት ልጅም አይመለከታቸውም ጉዳዩ። ወደ መለጠፍ ካለብን የምንለጥፈው የእሱ ነው፣ እሱ ነው። ሙሉ የኢትዮጵያ ህዝብ ከጎኗ አቆሞ ሊጠይቅ የሚገባው እሱን ነው። ለምን ልጅ እንደ ልጅ መብት አለው። በአሜሪካ አገር ህግ እስከ ሀያ አንድ ዓመት ነው እያሉ እየጻፉ ነበረ ሁሉ በአንድ ላይ እና ስለዚህ ሀያ አንድ ዓመት አለው ሞላውም። ልጁ አስራ ስምንት ዓመቱ ነው። አባቱ ሌላ ሰው ከሚወስድ ለምን ለምን የራሱን ልጅ ትቶ የሌላ ሰው ልጅ ይወስዳል ወይ? ምንድን ነው ሪዝኑ ጠይቀሻል ወይ ልጁ እራሱ ጠይቆታል? ቡቡ አራር ለምዚያቱሚካሚሳድም አትውሰድም። ያንዳለፈ የአሜሪካ መሄድም ችግር የለብኝ ምን የአሜሪካዚ ብቻ ግን ፈጣሪ አስተካክል እና አስተካክዬ ህይወቴን ስራ ጀምሬ እናት የምርዳት ብቻ ነው የምፈልገው። ስለዚህ ቡቡ አሜሪካ መሄድ የማይፈልግ ከሆነ አባቱ የሆነ ስራ እንዲከፍትለት ነው። ምንድን ነው በትክክል ጥያቄያችን ምንድን ነው? ህዝቡ በትክክል ጥያቄያችንን የምንፈልገውን ሊገባው ይገባል። በደንብ የምንፈልገውን ማስረዳት አለብን። ኖ 18 ዓመት ድረስ ነው የምትሉ ሰዎች ሲያትል የሚኖር ሰው እዚህ ጋር ማስገባት እንችላለን። ግን አባት እያለ አሜሪካ ነገር ወስዶ የልጆቹ ምን አለ መሰለሽ። ይሰማል? ድምፁ እየተቆራረጠብኝ ነው። አዎ ይሰማል። አዎ ይሰማናል። ተቆራረጠ ድምፃችሁ። ቡቡ አሁን ላይ ያለው አመለካከት በሙሉ መስራት ላይ ነው። ትምህርቴን እየተማርኩኝ ቴልቭ ነው 12 ማትሪክ ከወሰድኩ በኋላ በጎን በኩል ስራ መስራት ነው የምፈልገው እያለኝ ነው ያለው። አባትየውም ደግሞ መጥቼ መኪና ምረጥ ብሎት መጣ ኢትዮጵያ። ይሄን እናደርግልሀለሁ፣ ይሄን እናደርግልሀለሁ መንጃ ፍቃድ ጨርስ ብሎት ብዙ የገባለት ቃል ነበረ። ከኔ ጋር ስለተገናኘና እናቱን ስላናገረ ሁሉንም ነገር ከልክሎታል። ከእናትህን ስለምታናገር ምንም ነገር አላደረገልህም ተብሎ ተከልክሏል። እና መኪና ሁሉ ምረጥ ብሎት መኪና መርጦ ነበር። ስልኪም ይዙ የለመጣለ ያለው ስልክ ብዙ ነገር ነበረ። እና በዚህ ደረጃ ሞራሉን የልጅን ገሎት በማየቴ በጣም አዝኛለሁ። ማድረግ ካለበት ማድረግ ነው የኔግ ና የእሱ ኬዝ ሌላ ነው። ቡቡ ሌላ ልጅ ነው። ቡቡ ሌላ ነው። እኔ ጋር ሆነ እሱ ጋር ሆነ እኔ ጋር እያለ እሱ ጋር ለሚሆን ካላልኩም እሱም እንደዛ ማድረግ አልነበረበትም። አሁንም ቡቡ ለአባቱ ካደረገው አንጻር ነው አሜሪካ የሚባለውን ነገር አልፈልግም ያለው። እኔ ሪፖርትም ሳደርግ ቻይልድ ሰፖርቱን ኤቭሪቲንግ የምጠይቀው በቤቢ ነው እሱ ነው 14 ዓመት 18 ዓመት ያልሞላው ቡቡ በራሱ ነው መናገር ይችላል። በራሱ መጠየቅ ይችላል። ኤምባሲም ላይ ሪፖርት ሳደርግ ቡቡ እንደራሱ ሆኖ ነው የሚገባው ብለውኛል። ስለዚህ የቡቡ እንግዲህ በሂደት እናየዋለን፣ የቡቡን ፍላጎት ማለት ነው። ዛሬ ላይ ይሄ ነው አቋሙ እና እኔን በቃ እኔ ጉዳቴ ስለታየው ነው ከጎን መሆኑን ነው ማሳየት የፈለገው። ቀጣይ ላይ ግን እንሻላህ ወንድምና ወንድምኔ እንዲለያዩብኛ አልፈልግም። ቤትም ኢትዮጵያ ኖሩ፣ የትም ኖሩ፣ የትም ቦታ ሁለቱ ግን ሁሌም ቢሆን አንድ ላይ መሆን አለባቸው። ተለያይተው እኔ ለአንድ ቀን ባያድሩ ነው የምፈልገው፣ ራሳቸውን ሆነው ህይወታቸውን መስመር መጀመር እስከሚችሉ ድረስ እንሻላ እና አባትየው ነው በቃ የምንጠይቀው። አሁን ፎቶውን የሱን ልክልሻለሁ በውስጥ በዋትሳፕ። እኔ ከዚህ በፊት ስራ ህይወተው ድረስ እኔ በጣም ሀብዬ የምትገርመሽ ነገር ለክፋት፣ አሁንም ማድረግ እንችላለን። በግራውንድ ላይ ፎቶ ማድረግ አታውቂበትም። ስክሪን ሪካርድ እንዲያደርጉ ሼር አድርገው ስለያሉ አሜሪካኖች ገብተው ምን ማድረግ እንዳለብን እስቴፕ ባይ እስቴፕ የሚያውቁትም ካሉ እንዲያናግሩት። ሳንድ ማድረግ አታቂበትም። ፎቶ ባክግራውንድ ማድረግ ያንኛው። ኖ አንቺ እንዳትታይ ከፈለግሽ የአንቺ ካሜራሽን ወደኋላ ካዞርሹ አንቺ አትታይም ማለት ነው። አንቺ አትገቢበት የሚለው ላይ ማለት ነው። ድምፅሽ ብቻ ይገባል ማለት ነው። ኖ፣ ኧረ እኔ ተው እንጂ እንደዚህ ስክሪን ሪከርድ እንዲያደርጉልሽ መናገር የምትፈልጊው ነገር ካለ እዚህ ምስል ላይ እኔ ማስረዳት ትችላለሽ። ግን በአጭሩ ላስረዳ ብዬሽ ነው። በአጭሩ ምን ልበል፣ ስክሪን ሪከርድ እንዲያደርጉልሽ ስክሪን ሪከርደሮች ስላሉ ምንድን ነው እንድል የምትፈልጊው፣ አሜሪካን ሳይትል የምትኖሩ ኢትዮጵያውያን የምታውቁት አናግሩት ነው ወይ እና ከዚህ ሰው የምፈልገው ይሄ ይሄን ነው ብለሽ አስረጂ ጀሚላ። እሺ ሐሙዬ፣ እኔ ላስረዳና አንቺ ጀሞ ታስረዳልኛለሽ። እሺ መፈልጋው ያው የልጆቹ አባት መሆን ባይችል ፍቅር ቢነፍጋቸው ያገኙ ሁሉም ተናገሪ፣ ከይቅርታ ጋር እሺ ጀሙዬ። እዚህ በፎቶ ላይ የምትመለከቱት ግለሰብ ከሌ ይባላል፣ እስክንድር ነው አረሰሙ፣ እስክንድር ይባላል። የሚኖረው አሜሪካን ሳይት ነው። እንዲህ እንዲህ የሚሰራው እንዲህ እንዲህ ነው እና ብለሽ እንደዚህ እንደዚህ ነው ተፈልገውሽ፣ ጉዳትሽን ይደረስ በደልሽን እና የምትፈልጊውን ተናገሪ። ልጁ ቡቡ ከጨረሰ አንዴ፣ ቡቡ ልሸኘው፣ እስክሪን ሲደረግ እሱ መኖር አይጠበቅበት፣ ልሸኘው አለሸኛው። በቃ ማለት የሚፈልገው ነገር ካለ ከመውረድክ በፊት ማለት ትችላለህ፣ መናገር ችላል። ኒውት ና ቡቡ ያለውን ነገር ሁሉ ነገር ያለውን ከዚህ በኋላ ያለው የምትናገረው ነገር ይመስለኛል። እና አመሰግናለሁ ሁላችሁም፣ ኢትዮጵያ ህዝብ። ቡቡ አንተ በጣም መልካም ልጅ ነህ፣ ከና ወራሰህ ነው አይ ኖ ከእናትህ ጎን ስለቆምክ እናመሰግናለን። መልካም ልጅ ስለሆንክ፣ እናትህን ስለምትደግፍ፣ ከእናትህ ጎን ስለምትቆም እናመሰግናለን። መሰግናለን በዚህ መልካምነት ቀጥል። እናት ምንም ብትሆን እናት ናት። ሁሌም ከእናትህ ጎን ቁም አደራ? እናትክል መቼም እንዳትተዋት ለምንም ነገር። አንድ መናገር የምፈልገው ነገር ደግሞ እናት ሁሌም ከጎንሽ ነኝ እንዳታሰቢ። ጎበዝ ሁሌም ከእናት ጎን ቁም እስከ መጨረሻው። አለም ቢገለበጥ አንተ ሁሌም ከእናት ጎን ቁም። ምንም ነገር እንዳያታለህ። ምንም ነገር ከእናት አይበልጥም። መኪናም ሆነ ብሮም ሆነ አሜሪካም ሆነ ምንም ነገር ከእናት አይበልጥም። እዚህ ምድር ላይ ያለ ከእናት የሚበልጥ ነገር ምንም ነገር የለም። አደራ ብዬ እስከ መጨረሻው ከእናቴ ጎን ችግር የለውም። ሁሌም ከእናቴ ጎን ነኝ እስከ መጨረሻው ድረስ። የዚህ ጋር የምታዩት እስክንድር አቻሜ ውቡ ይባላል። አሜሪካን ሀገር ከገባ አስራ አንድ አመት ሆኖታል። ከኔ ጋር በትዳር ለስምንት ለዘጠኝ አመታት አብሮ ኖሯል። ሁለት ልጆች ከኔ ያሉት፣ ከኔ ተደብቆ ሚስት ልጅ የለኝም ብሎ ከሀገር ሲወጣ ሰርቶ ለልጆቹ አባት እንዲሆን እሱም ደግሞ ሕይወቱን ቢያስተካክል ብዬ ነበር ያሰብኩት። አስር አመት ሙሉ ችዬ፣ ከአስር አመት በኋላ ግን በልጆቼ ህይወት ማስተካከል ቀርቶ የልጆቼን ህይወት ለማበላሸት ስለተነሳ በጣም ከልቤ ስላዘንኩ፣ ከዚህ በኋላ ለልጆቼ የሚገባቸውን መብት እሱ ስለነፈጋቸው በህግ ለመጠየቅ እፈልጋለሁ። አሜሪካን ሀገር ሲያትል የምትኖሩ ታኮማ፣ እንደዚህ ታኮማ መሰለኝ የሚኖርበት፣ እንደዚህ አላቆም ስቴቱ ማለት በስ ታኮማ መሰለኝ። እስኪ ጻፉ ከስር። አየር መንገድ ውስጥ ነው የሚሰራው። ሱፐርቫይዘር ሆኗል። የዌርቸር የሚገፉ የነዛ ተቆጣጣሪ ነው። አስር ዓመት ያክል አንድ ስራ ቦታ ነው። ታኮማ ታኮማ አየር መንገድ ውስጥ ነው የሚሰራው። አስር ዓመት የሰራው አንድ ቦታ ነው። ቦታም አልቀየረም። እዛ አብራችሁ ፍት ያላችሁ አብራችሁ የምሰሩት አናግሩት። እኔ እሱ ህይወት ቢበላሽ ደስተኛ ሆኝ ስለማልሆንም ነው በእሱ ህይወት መበላሸት የምጠቀመውም ነገር ስለሌለ ዝም ብዬ ኖር፣ ያለው እሱ ግን የኔን ህይወት ለማጥፋትም ጭምር ስለሞከረ አሁን ላይ የሚያደርሱት አሁንም ላይ እየሞከሩ ያሉት የተለያዩ ነገሮች አሉ። ያንን ሁሉ ማድረጉ ይህን እንዳረግ ስላስገደደኝም፣ ይህን እንዳረግ ያስገደደኝ ራሱ ነው፣ እኔ አይደለሁም። ልጆቼን አብዙ ዳርጓቸዋል ወልዶ ጥሎ መሄድ ቀላል አይደለም። እናትም አባትም ሁኝ ያሳደግኳቸውን ልጆች እንዲጎዳ አልፈቅድለትም። ከዚህ በኋላም ለሚሆነው ነገር አባት መሆን ባይችል አሜሪካን መንግስት የሰጣቸውን መብት እንዲጠቀሙ እፈልጋለሁ። እሱም የዛሬ አምስት ዓመት ከአምስት ዓመት በፊት ሲቲዝን ሲሆን ለልጆቹ ፓስፖርት የማውጣት መብትም ነበረው። ያን አላረገም። እያስተማረም እየረዳም እያሳደገም ያለው የእህቱ ልጆች ነው። የእህቱ ልጅ ሳሊ ትባላለች። ዱባይ ነው የምትኖረው እየከፈለ እያስተማራት ነው። በእኔ ፔጅ ላይ የምትፈልጉት ማየት ከፈለጋችሁ እኔ ፔጅ ላይ የልጅቷ የምትማርበትን ትምህርት ቤት እንዳለ ሁሉ የእሷን ዶክመንቶች ጨምሬ እልካለሁ። እኔ ግን 11 ዓመት ብቻዬን አስተምሬ አንድ ዓመት 11ኛ ክፍል ለቤቢ ለቡቡ ለቤቢ ደግሞ ሰባተኛ ክፍል እና ዘንድሮ ነው የትምህርት ቤት ክፍያ እንኳን ይከፈለላቸው ይሄን መኖር ኑሮ መኖር አይገባችሁም ነበር፣ የተሻለ ይገባችሁ ነበር ይላቸዋል። እና የኔ ልጆች ስለሆኑ ብቻ እንደሆነ አላውቅም፣ በጣም በሞራላቸው ይረማመዳል። የሚናገራቸው ንግግር ሁሉ አባቴ ብለው በሄዱ ቁጥር የሚናገራቸው ንግግር የሚያቆስል ንግግር፣ እናታችንን አንፈልግም። ኢቨን አሁን እንኳን ያዛኛው ቴዎሸገር ላይ